ተከፋቸው አላህ ይርሐማቸው እና አያታችን የእሳቸው እናት ያረፉ ጊዜ በጣም ተከፍቶ አይቻለሁ። በህይወቴ ተሰምቷቸው አይቻለሁ። ሪልም ባርቅ ሰዋል እና በጣም ያኔ በጣም እናታቸውን የወዱ ነበረ እናታቸውን ረሱላችን ስ ስለም እንድንወድም ሸሪያችንም ዲናችንም ያስተምረን እናታችን እንድንወድና እሱም አለ ይመስለኛል። በጣም እናታቸውን ይወዳሉ እና ኦልዴጅ ናቸው እሳቸው ያረፉ ጊዜ የተሰማቸው ስሜት በጣም ከባድ ሻይ ሀጂም ጋር እኔ ሸክ መከተ ሙሄ እስታዝ መሐመድ አባተ ሆነን ከሰፊነቱ ሰላት ሰፊነቱ ነጃ ከታች ጀምረን እነዚህን እንቅራለንና እና ከዛ በኋላ ብሹጃ ባፈብልን ከዛ በኋላ ዑምደቱ ሳሌክን እንዲ ሸክ ሱልጣን ጋር ደግሞ በጎን ሚንሃጅን የመቅራት እንደዚህ አይነት ነገሮችን ይዘን እዛ ቦታ ላይ እንደውም እሺ ሱልጣን ጋር ስንቀራ ጀማል ያሲን ነበር ይመስለኛል፣ ጀማል ያሲን ድራጁ እዚኛው ላይ ግን ሶስታችን ነበርንና እኔ መሐመድ አባት እና እሺ መካ ተሙሄ በቃ ይሄን መጨረስ አለብን ብለን ከታች ጀምረን እኔ በጣም ወጥሬ ነበር ያስኳቸውና፣ አንደኛ የተመቸኝ ጎበዝ ናቸው። አማርኛ በተለይ የፍቂህ ቃላቶችን የወሎ ለማዎች በሚያቀሩበት ወርዶች ነው በትክክል በቃ ነቅላቸው አስተማማኝ ነው ማለት ይቻላል። እና በጣም እየተደሰትኩኝ ከአንዱ ኪታብ ወደ አንዱ ከአንዱ ኪታብ ወደ አንዱ እየተሸጋገርን ይገርማል። መጨረሻ እንደውም እኔ አንዳንዴ እሳቸው ፍቂውን ሲያቀሩ ሐዲሶችም እኮ እንዲያሉ ምናምን ያህል እየተናበብን በጣም እየተግባባን የአባትና ልጅነት በቃ ግንኙነታችን እየጠነከረ መጣ። ብዙ አደራ የሚሉት ነገር ነበር፣ ብዙ አላፊነት ይሰጧቸው ነበር። እንደውም ከዛ ቀን ጀምሮ ይመስለኛል ብዙ አላፊነት ለካ አባትን ድንገት ማጣትም አለ የሚለውን ነገር ያስተዋል ነው። እኔ ሙሐመድ አባታ፣ አቡበክር አለሙ፣ አቡበክር አለሙ መጥቷል። አሁን አቡበክር በኋላ መጣ። አቡበክር አለሙ ሶስታችን አንድ ክፍል አለ። ፊት ለፊት ነው እሳቸውን ልክ እንዳመጧቸው እንትና ጋር አስገቧቸው ካሚል ሸምሱ ጋር። በጣም መጥፎ ክፍል ናት ክፍሏ ወደ ሽንት ቤት ወደዛ ይቀርባል አስቸጋሪ ክፍል ናት። ልክ ማባታ ገብተው ያው እንትን ሲሉ ድምፁ ይሰማል ትንሽ ትንሽ የእሳቸው ድምፅ መሆኑን ሰማ። በጣም አዘን። ሀቂቃ እነሱ ውጭ ሆነው ብዙ ነገሮች ያግዛሉ፣ ብዙ ነገሮች ይሰራሉ። ከአገር ውስጥም ከሀገር ውጭም ካለው ጋራ ይተዋወቃሉ፣ ግንኙነት አላቸው። በዛ ይረዳ አሉ። ቤተሰቡ ይራደው ነበር በዛ ነበረ። እነሱ ነው በቃ መጥቷ፣ ሲያስገቧቸው፣ እሳቸው እንደውም ሲመጡ የነበረ ሁዝን መጥቶ ካምል ሸምሱ ጋር ሲገናኙ በጣም ደስ አላቸው፣ እና ድምፃቸው ከፍ አለው ሲናገሩ ሰማን አወቅ። በተለይ ደግሞ እዛ ስድስተኛ ቤት ጀምር ነው ኋላ ቂሊንጦ ወረድን። በቃ ይሄንን ቃሊቲ ልቀቁና ጊዜ ቀጠሮ እስረኞች በሙሉ ወደ ቂሊንጦ ይውረዱ ተባለ እና ከቃሊቲ ወደ ቂሊንጦ ስንወርድ እንዳለ ዞን አንድ የሚባል ውስጥ ገባን። እዛ ደግሞ ትንሽ ሰፋ ይላል። አልጋም ምናምንም ማግኘት ሁኔታዎችም ምቹ አንጻራዊ ሲሆኑ እዛ ጋራ የበለጠ ቂርአታችንን ማጠናከር ጀመርን። ሰው እንደ እስር ቤት ሲሆን ወር ደግሞ ወይ ዱኒያን ነው አደራ የሚለ አባታችን እስር ቤትም እያለ ማድረሰው ብዙ ጊዜ ሳዑዲ ዑምራ ሲመላለስ ሁሌም ሰላትን ልክ ረሱል ሰለላሁ ዓለይሂ ወሰለም በመጨረሻ ሰዓት ሰላትን አደራ እንዳሉት ማስታወሰው፣ ወላሂ ነው የምልህ። ከቤት ሲወጡ አጋጣሚ ተከት ይወጣሉ እና ሰላትን አደራ፣ ሁሌም ሰላትን አደራ፣ ሰላታችሁ ላይ ጠንክሩ። ከዚህ ውጭ ሌላ የተለየ ቃል እንኳን እንደማይሉ አቃል አስታውሳለሁ። እና እስር ቤትም እያሉ ሁሌም የሚሉን ዲል ላይ አደራ፣ ሰላት ላይ አደራ ጓደኞቻችሁ ላይ ያደራ እዛ ጋር ከሚሰሩት ነገር ግን እዚ ጋር ያለው እማው ሰው ሰው ማዛሽ ይበልጣል ነው። በእርግጥ ለዛሄሩ ግንባታው፣ መዛሪሱ፣ መሳጂዱ መስራቱ እዛ ይሻላቸው ነበር ብቻ እንደ ማለት። ብዙ አሳ ኸይር ነበሩ። ብዙ የቲም የታይቲ ይረዳሉ። አቅመ ደካማን በዘዋጅ ሐጅ መውሰድ፣ ሙሳዕዳ ማድረግ፣ ዘርፈ ብዙ ስራ ነበር እዛ የሚሰሩት። አሁን ከዛ ሁሉ ግን ይሄኛው ይብሳል በሚል ነው ወደዚ ልንጦ ላይ ነው። እንግዲህ መማርም ማስተማርም ሉ ነገሩ የተመቻቸንና እንትን ያል ነው። እሳቸው በዛን ጊዜ እነ ባህሩን ሌሎች ሌሎች እነ ሙራድ እነሱን ሰብስቦ ያቀሩ ነበረ፣ ፍቅህ ያቀሩ ነበረ። እኔ ናሁ ነው የማቀረው አረብኛ እንትን ያስን ያስኑሩ እና ሌሎቹንም ቆይናው ደግሞ በእኔ ጋር መቶ ይቀሩ ነበረ። አንደኛ አቀራራቸው ተመችቶኛል የእሳቸው እሳቸውም የእኛ ፍጥነት ደግሞ እንትን ብሏቸዋል። እኔ ደግሞ መፎረፍ ምናምን ነገር ብዙ አልነበረም እና ይሄ ፕሮግራሙን በጣም ወጥረን ነበረ የያዝነው። መጨረሻ ይገርመሃል እነሱ ሊፈቱ እንደቱ ሳሌክ እየቀራን ማለት ነው የሻፍያ ፍቂ የተወሰነ ፔጆች ቀሩ ነው የተወሰነ ገጾች ምናልባትም የአንድ ሳምንት እድሜ የሚቀረው ግን እነሱ በቃ ፍርድ ቤት እንትን አሉና እኛን ጥፋ እንትን ነው ተከላከሉ ወደሚል ሄዱ የአቃቤ ሕግን እነሱ ግን ነፃ ናቸው ብለው ውሳኔ ተሰጠ። ከዛ በኋላ ሊፈቱ ሲሉ አይ ይህን ኪታብ ሳንጨርሰው ሺህ ሀጂ አልኳቸው፣ ብንጨርሰው ጥሩ ነበር ምናምን ነገር አልኳቸው እና አንድ ሳምንት እኮ ብናገኝ እንጨርሰው ነበር አልኳቸው። ከዛ ፍርድ ቤት እንዳለ ቀጠሮ የመፈቻ ጊዜያቸው አስር ቀን ተጨመረባቸው። አንተን ያስጨመርክብኝ አንተን ያስጨመርክብን እንዳንወጣ አሉ። ከዛ ይገርማል፣ በሳምንቱ ያንን ኪታቡን በፍጥነት ጨረስ ነው በፍጥነት ዛ ቂሊንጦ ላይ ሆነን ማለት ነው እኛ ሰዎች እያሉ አናቃቸው እያሉ አናቃቸው። ተፈጥሮም እንደዛ ነው። ሰዎች እያሉ አይታወቁም። ብዙ ጊዜ ማለት ነው ብዙ ጊዜ የሚታወቁት ያ ቦታ ከዛ ቦታ ሲነሱ ወይም ሲሞቱ ነው የምናቃቸው። እድሜያቸው የምታ እንደምታዩት ነው። በዛሬ ጊዜ እነሱ በዚህ እድሜያቸው ደከመኛ አይሉ ሰለቸኛ አይሉ ቤቴ አይሉ። አንድ ነገ፣ ወላሂ አንድ ነገ፣ ሶስት አራት ፕሮግራም የሆንብን ና አንድ ጋር ሳናፈጥር ሻጂ በአሁኑ ጊዜ አሁን ባለንበት ጊዜ ለሁሉ ነገር ብቁ ናቸው። ማንኛውም ቦታ ለማቅረብ እንደ ዕልም ለዑለማ ብለን እንደ ዳዕዋ እንደ ዳዕዋ ብለን እንደ ሕዝብ አገልግሎት እንደ ህዝባዊ እንትንም ብለን ብንል ሻጂ ምትክል ናቸው። አንዳንድ ጊዜ የሆነ መሪ ስትሆን ቆፍጠን የማለትና የአመራር ብቃት ክህሎት ይፈልጋልና በተፈጥሯቸውም በረጅም ጊዜ ልምድም ያዳበሩ ሸክናቸው ቂራአት ላይ እኔ በተለይ መመሰክርላቸው ፍቅህ የሚባለውን ነገር ሻፍያ ፍቅህ በደንብ እንደው አላምጠውታል በደንብ ደጅስት አድርገውታል ብዬ ነው ማስበውና አሁን የምመኝላቸው እዚህ መጅሊስ ላይ ትልቅ ነገር አሳክተው አንድ ሸህ ሀጂ በነበሩበት ዘመን የተሰራ የሚባል የሆነ አንኳር ነገር አሳይተውን ጥሩ ነገር ሰርተውልን እንዲሄዱ ነው እኔ ምኞቴ። አሁንም ያሉት እድሜያቸውም ከፍ እያለ ነው እና በዚህ ሰዓት በመልካም የሚወሱበት ልክ እንደነ ሐጂ መሐመድ ሳኔ ሐቢብ ረሂመሁላ ሁሉ ሰው ያነሳቸዋል እና ልክ እንደነሱ አይነት ሆነው በጥሩ የሚወሱ ትልቅ ስራ ሰርተው እንዲሄዱ ነው። ለሼ ሀጂ እንግዲህ በዚሁ አጋጣሚ አደራ ይመላቸው። በጣም እንወድሃለን እናከብረሃለን። እድሜ ጤና ይስጦት አባቴ እወድሃለሁ። በጣም ስለስለነሱ ምንራ አንደበት የለኝም። እንደ አባቴም፣ እንደ ወንድሜም፣ እንደ ጓደኛዬም፣ እንደ አለቃዬም ለሌ ሁሉ ነገር ናቸው። እኔ ልጆቼ እንኳን ከላበ አዱኝቸው አባት ናቸው። ይህን ደግሞ ለአላህ ነው የተገናኘነው። ምንም በቃ ናቸው። ከኔ በላይ በጣም የሚወዱ ይነሱ ናቸው። ነ ብዙ ተምሬያለሁ። ማክበር፣ ለሰው ማዘን

ወንድምም እናትም እህትም ለማለት በልተ ጎንግ ሲመል እኮ እኔን ሳልሰው ሰው አይበሉም። የሆነ ሲገኝ ለእሱ ውሰዱ ነው የሚሉት። ልብስ ይገኝ፣ ብር ይገኝ፣ እርድ ይገኝ፣ በግ ይምጣ ወላ ከቤታቸው ፈለ ቀድሞ የሚያስቡት እንደዚህ ያለውን ነገር። መቼም አላህ ይቀበላቸው። ላላህ የሚሰሩት ነገር ከምን ነገር ነገር የለም ምንም። አባቴ በጣም እንወዳሃለን። ለእኛም ለኡማውም ስትል አላህ እድሜ እና ጤናን ያርዝምልህ። በድጋሚ ለሁሉም ቤተሰቦቻችን ለእናቴ ለሁላችሁም እንኳን ይደል ፈጥር በዓል በሰላም ማደረሳችሁ ለማለት ወዳለሁ። ይሄ ሐቂቃ ነው ምላችሁ፣ በእውነት የተቀደሰ የተረሳ ሀሳብ ነው። በህይወቱ ይሄ ሰው ማን ነው ተብሎ ቢታወቅና ህዝቡ የሰውየውን ጥቅም አውቆ ብጠቀምበት እኔ ራሴ የሚሰማኝ ነገር ሁሌ ምንድን ነው ሰው ከሞታ በኋላ ታሪኩ ሲነበብና እንዲህ እንዲህ እንዲህ እንዲህ እንዲህ እንዲህ እንዲህ አገልግሎት ሰጪ ብሎ ሲያወር ወይ ይህን ሰውዬ አውቅ ያልተጠቀሙባቸውም የሚሉ ራሴ ራሴ የሚያሰኘኝ ነገር ሁሉ አለ። በተለይ ዑለማዎች ከአለፉ በኋላ ይህን አልክታብ ቀሩ ይህን አልክታብ ያስቀራሉ። እንዲህ ያለ ፈኖች ያውቃሉ። ምን ጥቅም አለ ሱ ከአለፋ በኋላ ማስለቀስ ምንድን ነው? አንዳንድ ሰው አላህን የማይፈራ ስሙ ከፍ ብሎ ከተነሳ ሊሳሳት ይችላል። ስሙ ከተገነነ ስራው ከተገነነ ሊሳሳት ይችላል። አዎ ለካ እንደዚህ ነው ብሎ እራሱ ከፍ አድርጎ አይቶ አደጋ ላይ ሊወርቅ ይችላል። አደጋ ላይ ማለት እንዲህ አኺራ ማለት ነው። ለምን አታሞግሱ እያለ እያሉ ደግሞ ሲያሞግሱ ሲገኙ ለምን የሰውየው ባህሪ ነው ወሳኝነቱ ሰውየውን አላህ የሚፈራና ሲሞገስ ክብሩ የማይሰማ ከሆነ ማሞገሱ ችግር የለም። ሰውየው ደሞ ለካይኔ እንደዚህ ነኝ ብለው ደሞ ራሱን ከፍ የሚያደርግና ስህተት ውስጥ የሚገባ ከሆነ ቀጣዕ ተዛህረው አኺካ ይላሉ። ያ ባይሆንና ግን ታሪኩ ጥቅሙ ፋኢዳው ብቃቱ ችሎታው፣ ትምህርቱ፣ የትምህርት ዝግጅቱ በተለይ በዲን በኩል ማለት ነው። በህይወቱ ቢገለጽ ሰው አውቆ ይጠቀምበታል። አንድ ሌላው ደግሞ ሌሎች ታሪክ ፋይዳው ምንድን ነው? የታሪክ ንወራበት ሁሌ ታሪክ የምዘገብበት ጥቅሙ ትልቁ ያንን ታሪክ አይቶ ለካ እንዲህ አለ ታሪክ ነበረ፣ ይህን እኔ ላምን አልደግምም ባዮች ሊመጡ ከሚመጡ ትውልድ ውስጥ ይገኛሉ። ታሪክ የሚደግሙ እኮ አሉ። ታሪክ ይደገማል። የሚደገመው ግን ስታወቅ የበለጠ በተሻለ ሁኔታ መጥቶ ይደገማል። ከመጥፎ ታሪክ ትምህርት ትወስዳለህ፣ ትከለከላለህ። ከኸይር ታሪክ ዳሞ ከመልካም ታሪክ ያንን ልምድ ወስደህ የምትችለውን ያህል ወደ ራስህ ለማምጣት ትሞክራለህ። ይወራረሳል። ትሞክራለህ ሙሉ ለሙሉ ማረግን ከም ባችል ትሞክራለህ በዛ መጠን ምንድን ነው የምመጣ? ኸይር ነው ምመጣ፣ እውቀት ነው ምመጣ፣ እድገት ነው ምመጣ፣ ልማት ነው የምመጣ። ታሪክ የምፈለገው ለዚህ ለዚህ ነው። አካሌ ክብሩ፣ እውቀቱ ምን ያህል ነው ብሎ ብቻ ሳይሆን እኔ ስለምን እንደዛ አይሆንም የሚል ትውልድ ይፈጠራል። እንደዛ ያለ ትውልድ እንዲፈጠር ነው የምፈለጉ። ያንን ትውልድ ለመፍጠር ነው ታሪኮች የሚቀመጡ። ተወዳዳሪ ይመጣል ማለት ነው። መልካም ታሪክ አይትህ፣ መልካም ስራ አይትህ ስታበቃ እኔ ስለምን አላደርግም ከዛ በላይ አሻሽ እየላመን አላደርግም ይላል፣ የሚል ይመጣል። አሻሽሎ የሚያደርግ ይመጣል። በዛው በዛው እድገቱ ለሰዎች ብቻ ሳይሆን ለሀገር ነው። ሀገር የሚያሳድጉት እኮ ሰዎች ናቸው። ሀገር እኮ መሬት፣ ምድር ከነበረችበት ቦታ አትሰፋም እኮ፣ አትሰፋም፣ አትጠብም አተሳፋፍም አተሳፋፍም። ምንድነው? መሰፋ የሰው ባህሪ የሰው ስራ ነው።